ዛሬ ጠርተኛለች። ዛሬ ከባሩ ጋር ቃል እንሸክም መተናል ማለት ነው። እንግዲህ ከቤቷ እንዳትወጣ እባክሽ። አስቸገረኝ በየቀኑ እየመጣ ማን? እሷ ሞኝ ናት። ምን በእኔ አልተጀመረ? ምን ችግር አለው? ሰላም ውድና የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እጅግ በጣም ሰላም ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ ወይኗ ነው ቤቴን ጨርሻለሁኝ ልገባበት ነው እና እቃ ግዥኝ ብላኝ ዛሬ ጠርተኛለች ው ዛሬ ከባሩ ጋር እቃል እንሸከም መተናል ማለት ነው። እግዚአብሔር ይመስገን ስለ ሁሉም ነገር ፈጣሪ የተመሰገነ ይሁን። በጣም ደስ ብሎኛል ውድ ቤተሰቦቼ። እናንተም በስደት ሀገር ሆናችሁ በጣም መልካም ነገር የምትመኙላት እህት ወንድሞቻችን በሙሉ እግዚአብሔር አክብርልን። እንግዲህ ከቤቷ እንዳትወጣባክሽ ምከሪያት፣ እሷ ሞኝናት፣ በጣም ሰው ያጠቃታል ምናምን ነገር እያላችሁ ይሆናል። ያው የሰው ልጅ ነኝ። በርግጥ ሁሌ ከጎኗ ልሆን አልችልም። ነገር ግን ባልን ነገር ደግሞ እናግዛት ነው እስቲ

አውቀች ነው ወይ? ነው አውቄ? አይደለም፣ እውነቴን ነው እኮ ምንድነው? በአንድ ቀን ከተኛት ምን ችግር አለው? ምን ችግር የለውም እኮ ሰው አደለ እንዴ? ምን በኔ አልተጀመረ፣ ምን ችግር አለው? አረኝ እንዴ፣ ለምን ትሄጃለሽ? ቆይ ቆይ፣ ትሄጃለሽ ለምኮ ምን ደስ ልልሽ እኮ ይገባል። እንዴው ልጅ ስለመፈልግ በቃ እና ሬሳ ነው እንዳይነሳ የተኛበት፣ ምን ችግር አለው? ወይኑ ንብረትሽን ለመብላት ነው ወይስ? ታዲያ መኝታ ላይ በጣም መልካም ሰው ነው። ታዲያ መቼ ነገርሽኝ? መቼ ምን አውርታችሁ ነው ተራርጦ መኝታ ላይ መገኘ? ወንድ አልፈልግም ስትል ነበር። እንደ ወንድምሽ ባል ሲያመጣ ሰው አይደለሁ? እንደ ሰው ሀሳብ እኮ ይቀይራል። ወይኑ ነገር አስነክቶሽ ነው እንጂ አንቺ ልክ አይደለሽ። በጣም መልካም ሰው

አዩ አትናደጂ እንደ በአንድ ቀን አውቀውሽ ነው እንደ መኝታ ላይ ነ

እና ምን እናደርግ ምን እናድርግ? አይ ጥሩ ነው እንደዚህ። አይ አይደለም እንደ

ስ አይደለም ጉዳይ ስለመታውቅ ነው። ተረጋግታ ትደርሳለች ብዬሽ እኮ ነው። ያው ደግሞ ወንጀልም ስለሆነ ያስጠይቅልኝ፣ ከዚያም አንፃር ነው እንጂ በሌላ መንገድ እኔ እንደሱ ላድርግ ብን ማድረግ እችላለሁ። ግን በቃ እኔ እሱ ያደረገውን ድርጊት መድገም አልፈልግም። እሷን ለምሳሌ ሴት ይዞ ሆኖ የጠበቀኝ አይደለም። እሱ ሲወጣ ደግሞ ለወንድ ወንድ አስገብቼ መጠበቅ አቅቶኝ ግን አይደለም። ሁሉም ነገር ሕግ ዳኝም ብለን እንቁጫ ነው ወይ ውድ ቤተሰቦች፣ ለማንኛውም ሰርቶልኛል። እንደ ዛሬ ተግኝቼ አላውቅም ብዬ አስባለሁኝ። አብራችሁን ስለቆያችሁ ከልብ እጅግ በጣም እናመሰግናለን። ውድ ቤተሰብ እንግዲህ በጣም ይቅርታ አድርጉልን። ያው ሁሌ እሷ ፍራንግ እያረገች በተለይማ፣ በስመ አብ ሰሞኑን ያስለቅሳኛለች።